በዚህም ዘመን በቤተ ክርስቲያን ላይ ስደት አለ። ቤተ ክርስቲያን በስደት ውስጥ ናት። እነዚህን አገሮችን ተመልከቷቸው ወገኖች ሆይ ስደት ያለባቸው አገሮች ናቸው። ኖርዝ ኮሪያ የታወቀች ናት በአንደኝ እንዴት ደረጃ። አፍጋኒስታን ክርስትና የማይደፈርበት አገር ነው ክርስቲያን ለመሆን። ሶማሊያ የምናቀው ነው ክርስትናም የሚፈራበት አሰቃቂ የሆነ ቦታ ነው። ሊቢያን ተመልከቱ፣ ፓኪስታንን ተመልከቱ፣ ሱዳን ተመልከቱ። ኤሪትሪያ ሳ ውስጥ አለች። የመን፣ ኢራን ኢንዲያ፣ ሲሪያ እነዚህ ሀገሮች ሁሉ ኃይለኛ የሆነ የክርስትና ስደት ያላቸው አገሮች ናቸው ወገኖች። እና ይሄ ስደት ካለባቸው ሀገሮች ተመልከቱ፣ ሰሜን ኮሪያ በተለይ ተመልከቱ። በዓለም ላይ አስከፊ የተባሉ የክርስቲያን መከራ ካለባቸው ቶፕ አራቶቹ ሰሜን ኮሪያ በአንደኝነት ታገኘታላችሁ። ኮሚኒዝም ነው ያለው፣ ክህደት ነው ያለው። ወደ ሶስት መቶ ሺህ የሚሆኑ ክርስቲያኖች አሉ። ዘጠና አራት ከመቶ መከራ ነው። በፐርሰንት ካስቀመጣችሁት አፍጋኒስታንን ትመለከታላችሁ፣ ሶማሊያን ታያላችሁ፣ ሊቢያን ታያላችሁ። ይሄ ሁሉ በመከራ ትመለከቷል። ከኮሚኒስም ቀጥሎ መከራ አሳዳጅ ምንድን ነው ካላችሁ የእስልምና እምነት ነው። እስልምና እምነት ክርስትናን በጣም የሚያስቀቅ እምነት ነው። እሺ፣ ምን ማለት እንደሆነ ላሳያችሁ እፈልጋለሁ። እሱም በዓለም ላይ አስፈሪ የሚባሉ 260 ስፍራዎች አሉ ለክርስቲያኖች 260 የሚሆኑ አካባቢዎች ሊያንስ ይችላል፣ እንደ ማክሲሙም ሮሲጄ ነው እና ከዚህ ውስጥ አሁን ወደ 2900 የሚሆኑ ክርስቲያኖች ስለእምነታቸው ተገለዋል። ወደ 9000 የሚሆኑ አብያተ ክርስቲያናት ተቃጥለዋል፣ ወድመዋል። በዓለም ዙሪያ ላይ ወደ 3700 የሚሆኑ አማኞች ያለምንም ሕግ ያለምንም የፍርድ ቤት ውሳኔ በእስር ቤት ታስረዋል። ክርስቲያኖች ስለሆኑ የክርስቶስ ስለሆኑ በመከራ ውስጥ አሉ። ቅድም እንዳልኳችሁ ሰሜን ኮሪያ በቀዳሚነት የምትታወቅ ናት። እስካሁን ድረስ በሰሜን ኮሪያ ውስጥ ክርስቲያኖች እየታደኑ በየእስር ቤቱ ናቸው፣ በመከራ ውስጥ ናቸው፣ በሰቀቀን ውስጥ ናቸው። ስለ እነሱም መስማትም አይቻልም። ሌላ የእነሱን ያህል አይጋነን እንጂ አንዱ የኤርትራ ክርስቲያኖች በመከራ ውስጥ ናቸው ያሉት። ይህንን ስናገር ባለፈው አንዱ ወንድ እንዳስከፋ ፖለቲካል አድርጎ ሊመለከቱት ይችላሉ፣ አንዳንድ ሰዎች። ያኔ እንደውም ጉድ ተብሎ የኢትዮጵያ ጠቅላይ ሚኒስትር እዛ ሄደው በጣም ፍቅር በፍቅር በነበሩበት ሳለ ነው የተናገርኩት። ኤርትራ ቤተክርስቲያንን ታሳድዳለች። ያኔ ኤርትራ፣ የኤርትራ መንግስት ማለቴ ነው ቤተክርስቲያንን አሁንም ያሳድዳል። ይሄ ትክክል አይደለም። ለመሪዎቹ እግዚአብሔር አንድ ቀን በፊቱ ይቆማል ነው ፕሬዚደንቱ በዚህ በሽምግልና እድሜያቸው ኤርትራ ክርስቲያኖችን ማሰቃየት እንደማያዋጣ ቢያውቁ አንድ ቀን በሱ ፊት ስለሚቆሙ እንደሚጠይቃቸው ቢያውቁ የኤርትራ ፕሬዚዳንት ማለት ነው፣ ኢሳያስ አፈወርቂ እግዚአብሔር ነፍሳቸውን፣ ሕይወታቸውን ይለውጥ፣ ለመንግስቱ ያብቃቸው እንዲያድናቸው ጸሎቴ ነው። እውነት ነው ብላቸው፣ እንዲያድናቸው ጸሎቴ ነው። እንዲሁ በምድር ተንከራተው እንዳያልቁ፣ በዚህ በሽምግልና እድሜያቸው ክርስቶስን ሳያውቁ እንዳይጠፉ ለእሳቸው ልጸልይ ይገባል። ኤርትራም ቤተክርስቲያን ደግሞ ወጥታ ብርሃን እንድትሆን ብርሃን እንድትሆን ውስጥ ለውስጥ በእርግጥ በጣም ጌታ እየሰራ እንዳለ እንሰማለን። የእግዚአብሔር ስራ እየቀጠለ ነው። ብዙ ቤቶች ውስጥ ወንጌል ገብቷል። ክብር ለእግዚአብሔር ይሁን። በስደት ክርስትናን ማሸነፍ አይቻልም። በቃ ይሄ ይሄ የታወቀ የተረጋገጠ ነገር ነው ወገኖች። ስለዚህ የኤርትራ ቤተክርስቲያን በመከራ ውስጥ፣ በስደት ውስጥ እያለፈችላለች፣ ወይንም ነፃነት የላትም እንደሚገባ ከሰሜን ኮሪያ ጋር ባላወዳድረውም፣ በኢራቅም አሉ፣ በኢራቅም መከራ ውስጥ የሚያልፉ ሰዎች አሉ። ክርስቲያኖች ይገድላሉ። መከራ ውስጥ ነው ያሉት። እስላም ሀገር ባሉበት እንደዚህ እስልምና ዶሚኔት በሚያደርግበት ሀገር ውስጥ ክርስቲያኖች ይሰደዳሉ። ቻይና ደግሞ የታወቀችው አንድ አሳዳጅ ናት። ብዙ ሰው ይህንን ማሳደዷን ማንም አይናገራትም። የትም ሀገር ላይ ደግሞ ቻይና ቢቃወሟትም ባይቃወሟትም ግዳዩ አይደለም ክርስቲያኖችን መስቀል እየሰበረች ከቤተ ክርስቲያን ላይ እየሰበረች ታነሳለች። ቤተ ክርስቲያንን ማቃጠል፣ ክርስቲያኖችን ማሳደድ በቻይና ውስጥ አለ። ግን ስለ ኢኮኖሚ ሲባል ማንም ሰው ቻይናን የሚናገራት የለም። አቃቀብ ጉልበተኛ ናት። እሺ። ወይም ካይሮም ውስጥ ክርስቲያኖች አሉ፣ የኦርቶዶክስ ክርስቲያኖች አሉ። እና በካይሮም ውስጥ መከራ አለባቸው። አንዳንዴ በቦምብ ያፈነዱባቸዋል ኦኮፕቲክ ኦርቶዶክሶችን። ኢራን ውስጥ በሚያሳዝን ሁኔታ ፖለቲካል ስደት ብቻ አይደለም ያለው ቤተ ክርስቲያን መከራ ውስጥ ነው ያለችው። አማኞች ይሰደዳሉ፣ ይታሰራሉ፣ ይሰቀላሉ፣ በአደባባይ ይገደላሉ። አማኞች ስለሆኑ ኢየሱስ ያድናል ስላሉ ማለት ነው። እሺ እና ለምንድ ነው መከራን የሚያመጡባቸው? ምን አረግ ናቸው ብለን ልንጠይቅ እንችላለን። ለምን መከራ ያመጡባቸዋል ክርስቲያኖች ላይ? ብዙ ጊዜ አምባግንን መንግስታቶች የክርስቲያኖች አመለካከት የኃይላቸው ተቀናቃኝ ስለሚመስላቸው አያችሁ። ለምን ለምን አትንበረከክም? አ ለም በረከክም ለጌታ ብቻ ነው የሚለው ይሄ የክርስቲያኖች አመለካከት የኃይል ተቀናቃኝ ይመስላቸዋል። ይሴ በቀላሉ አይዲሎጂ ብሬኖሽ የማይደረግ አይዲሎጂ ክርስቲያን ነው። ክርስቲያን ዝም ብሎ ብሬኖሽ አይደረግም። ነፍሱን አሳልፎ ለማንም አይሰጥም። ክርስቲያን የክርስቶስ ብቻ ነው። ከብዙ እምነቶች ለየት የሚል ክርስትና ነው። ስለዚህ ጥርጣሬ አለ፣ ሰስፒሽን አላቸው። አሁን በዚህ ዘመን ላይ መከራ የሚጨምሩ አክራሪ እስላሞች በየቦታው አሉ። አንዳንድ ጊዜ ደግሞ አንድ ሃይማኖት ብቻውን ዶሚናንት በሆነበት አካባቢ ላይ ሌላ ሃይማኖት የሚመስል ስደት ያመጡበታል። እነዚህ የቆየ ነው፣ እኛ የጥንት የጠዋቱ ነን የሚሉት አዲስ የሆነውን መጤናችሁ እናንተ ብለው መከራ ያስነሱባቸዋል። ክርስቲያኖችን መስቀል ከቤተ ክርስቲያን ክርስቲያኖች ነን ብለው መስቀል ከቤተ ክርስቲያን ግድግዳ ላይ አውርደው ክርስቲያኖችን ኳይሮችን ቀጥቅጠው አድምተው ጎድተው ሰባብረዋቸው እግዚአብሔርን የሚያመሰግኑ ሰዎች ያሉባት ሀገር ነው ያለነው። ስለዚህ አክራሪ እስላሞች መነቃቃት ስደት እያስነሳ ነው። የአንድ ሃይማኖት የበላይ ልሁን ባይነት፣ የአንድ ሃይማኖት ልግዛ ባይነት፣ የአንድ ሃይማኖት እኛ የጥንት ጠዋት፣ እናንተ እናንተ ደግሞ መጤ ናችሁ፣ መናፍቅ ናችሁ የሚሉ እነሱ ደግሞ አሳዳጆች ሆኖ ይነሳሉ። ድሮም ነበረ። ሌላው መከራም ያመጡበት ለምንድን ነው በአማኞች ላይ የሃይማኖት ነጻነት ማንም ግን በቃ የማይከብ በቃ ሰብአዊ መብት ስለሆነ የሃይማኖት ነፃነትም ከዚህ የተነሳ ሰብአዊ መብት ሲጣስ አብሮ ደግሞ አንዱ እንደ ሰብአዊ መብት የሰዎች መብት ይጣሳል ማለት ነው። ይህን ስናገር ግሎባላይዛ አድርጋችሁ አስቡ፣ ለምድራችንም ቢሆን ሶ እውነት ነው። ስለዚህ ለመከራ የምንሰጠው አመላለስ ግን ለእኛ ለአማኞች ልናገር ሁ ለአማኞች ልናገር፣ ለእነዚህ ለሚያሳድዱን ልንጸልይላቸው ይገባል። ለመከራ ምላሽ አሰጣጥ ልናቅ ይገባል። አሁን መከራ ባንቀበል እንኳን ነገ ከነጎዲያ ነገ ከነጎዲያ በምድራችን ይሁን በሌላ ቦታ ኢቨን እዚህ ያለንበት አሜሪካና ካናዳ ውስጥ ስደት ቢነሳ ለስደት ምን ሪስፖንስ ሊኖረን ይገባል ብለን እናስብ ይገባናል አላችሁ። ምርጫ አለ። ለምሳሌ አንዳንዶቹ መከራ እያለ እንዳላዩ መሆንን ይመርጣሉ። ነገር ግን ተመልከቱ በማቴዎስ ምዕራፍ 2 ቁጥር 13 ላይ ማርያምና ዮሴፍ ወደ ግብፅ ሸሹ። ተመልከቱ ደቀ መዛሙርት በማቴዎስ 10 ቁጥር 23 ላይ ስትመለከቱ ደቀ መዛሙርት ሸሹ። አንዱ ለመከራ የምንሰጠው ምላሽ መሸሽ ነው። አካባቢ መቀየር ማለት ነው። ስደት አንድ ክፍለ ሀገር ቢመጣ ወደ ሌላው ክፍለ ከዛ ክፍለ ሀገር ከአንድ ኢየሩሳሌም ከኢየሩሳሌም ወደ ገሊላ ከገሊላ ወደዛ እያልን መሄድ ማለት ነው። ስደትን አቮይድ ለማድረግ ይሄ ሌላ አንድ ምርጫ ነው። ሁለተኛው ደግሞ መከራን ባሉበት ሆኖ መጋፈጥ ማለት ነው፣ መቀበል አስታራቂ መሆን በመከራ ውስጥ እያለፉ ማቴዎስ አምስት ቁጥር ዘጠኝ ላይ እንደሚናገረው የሚያስተራርቁ ብፁዓን ናቸው ይላል። ለዛ የሚው ጸጋ ያለው ሰው መከራ ባለበት ቦታ ላይ ቆሞ አስታራቂ መሆን፣ ክፉን በበጎ መለወጥ፣ ክፉን በበጎ መለወጥ፣ መራራ ሳይሆኑ ጥላቻ ሳይናገሩ በምሕረት ቃል እየተናገሩ መከራን ባሉበት ቆሞ መቀየር፣ ሰማዕት መሆን። አልሸሽም ብሎ ሰማዕት የሚሆኑ ክርስቲያኖች አሉ። ስለዚህ መሸሽ እንችላለን፣ ምርጫ ተሰጥቶናል። ስለ ሸሸን ፍሬዎች መሆን አይደለም። መከራን ባሉበት መቀበል። ሌላው ጸጋ የተቀበለ ሰው ለሰማዕትነት ጸጋ አለኝ፣ ጌታ ጸጋ ሰጥቶኛል ሰማዕት ለመሆን የሚል ሰው ቆሞ ሰማዕት ይሆናል። አይኔ ለዛ አልተሰጠኝም እሸሻለሁ ብሎ አገር ቀይሮ መሄድ ሰው አለ። ሌላው ደግሞ ህጋዊ መብትን የሚጠቀሙ ሰዎች አሉ። ለምሳሌ ጳውሎስ ለቄሳር ይግባኝ አለ ይላል መጽሐፍ ቅዱስ። አንዳንድ ጊዜ አፍሪካ ሀገሮች ላይ ስትመለከቱ በተለይ ራሳችንን ሀገር ስትመለከቱ፣ ከአዲስ አበባ ወጣ ስትሉ ሕግና ስርዓት ያለ አይመስልም። እዛ ሰፈር ያለው ሰው እንደፈለገ ሊያደርግባችሁ ይችላል። መንግስት የሰጣችሁን ቤት ሊያፈርስባችሁ ይችላል። መንግስት የሰጣችሁን ግቢ መጥቶ እንደፈለገው ሊጫወትበት ይችላል። ለአጎቱ ሊሰጠው ይችላል። መንግስትና ህግ ራሱ ሆኗል ማለት ነው። ለዚህ ጳውሎስ ለቄሳን ይግባኝ አለ ይላል። ስለዚህ ማመልከቻ በፍርድ ቤት በምን መብታቸውን የሚያስጠብቁ ክርስቲያኖች አሉ። ስለዚህ መብት በህግ ማስከበርም ይፈቅዳል። ስለዚህ ሶስት ነገር ነገርኳቸው፣ አራት ነገር። አንደኛ እንዳላዩ መሆን ለመከራ ምላሽ ስንሰጥ፣ ሁለተኛ መከራን ባሉበት መቀበል ሶስተኛ በህጋዊ መብትን መጠቀም ማለት ነው። እነዚህ ነገሮች ሰው ለመከራ ሪስፖንድ ሊያደርግ ይችላል ብዬ አስባ ነው። እሺ ይህንን ካልኳቸው በመጀመሪያው ዘመን ከነበሩት አንዳንድ ቻሌንጆች መከራ የሚቀበሉት ከመንግስት ብቻ አይደለም። አንዳንዴ የመጀመሪያው ዘመን መከራ የሚቀበሉ የነበሩት ከተለያዩ አይነት ኑፋቂዎች ወጋ አጥባቂነት እነዚህ ወግ አጥባቂዎች ኖስትሳውያን ወይም ኖስትሲዝም፣ ኢየሱስ በስጋ እንደመጣ የሚክዱ የቄሳር አምልኮ በቃ የዓለምን ሀይል የሚፈልጉ ማለት ነው። ዓለማዊነት የክርስቶስን ጌትነት መካድ፣ ማመቻመች መች ወይም ኮምፕሮማይዝ ማድረግ ተካፋይ መሆን ማለት ነው። ከአሕዛብ ጋር ተካፋይ መሆን ጌታ ያለ ወይ ነው። መከራህን አውቃለሁ፣ በእነዚህ ሁሉ ውስጥ እያለፍክን ያለው መከራህን አውቃለሁ። ወገኖች መከራህን አውቃለሁ። ጌታ የማያቀኝ ነው። ስለዚህ በዚህ በመጨረሻው ዘመን ላለን ክርስቲያኖች እንዲህ ልበል መከራ ሊመጣ ይችላል። መከራ ሊመጣ ይችላል። ሪቫይቫል ይመጣል። ሪቫይቫሉ ግን ከእሳት ጋር ሊሆን ይችላል። ከስደት ጋር ሊሆን ይችላል። ከብዙ ተቃውሞ ጋር ሊሆን ይችላል። ሪቫይቫል ሊመጣ ይችላል ወገኖች ሆይ፣ ሲመጣ ግን ስደት ይዞ ሊመጣ ይችላል። መከራ ይዞ ሊመጣ ይችላል። ስለዚህ በመከራ ውስጥ ሪስፖንዳችን በጣም ወሳኝ ነው። ወገኖች ሆይ፣ ክብር ለእግዚአብሔር ነው። ሐዋርያት እኮ የመንፈስ ቅዱስ ኃይል ከወረደ በኋላ እኮ ስንት መከራ እየተያዙ እስር ቤት እኮ ይገቡ ነበር። እስር ቤት ይገባሉ፣ ከእስር ቤት ያወጣቸዋል። አንዳንድ ጊዜ በእስር ቤት ሆነው እግዚአብሔር ክብር ይለማምዳሉ። ተሰብስበው ሲጸልዩ እግዚአብሔር መንፈስ በላያቸው ላይ ይወርድባቸዋል። የእስር ቤት መሠረት ተናወጠ፣ እንደዚህ የሚል ቃል እናነባለ። ሪቫይቫል ነው ስ መነቃቃት አለ ስ ከዛ ጋር ተመሳሳይ ደግሞ ስደትም ሊኖር ይችላል። ስለዚህ እዛ ዘመን ላይ ሰምርኔስ ብቻዋ የምትቀበለው ላይ ሆን ይችላል የመጨረሻዋ ዘመን ቤተ ክርስቲያን እኔና የእናንተም ቤተ ክርስቲያን በእኛም ትውልድ መካከል ስደትና መከራ ሊነሳ ይችላል። ጌታ ይህን ነው መከራህን አውቃለሁ። በሰሜን ተራራ ላይ የተገደሉትን ሁለት ሺህ አማኞች አውቃለሁ። ስለ ስሜ መሰደብህን፣ ስለ ስሜ እንደዚህ መባልህን አውቃለሁ። ጌታ ነው የተናገረው። ስለዚህ ከጌታ አይን የተሰወር አይደለም። ጌታ ሌላ አውቃለሁ የሚለው አንድ ነገር ነው። ድህነትህን አውቃለሁ፣ ድህነትህን አውቃለሁ። እሺ ይሄ ድህነትህን አውቃለሁ የሚለው ነገር እንደ ድህነት እንዴት እንደሚያስመርር በችም ለእኔና ለእናንተ መነጋገር አያስፈልገንም። እንደ ድህነት አስቀያሚ ነገር አለ? በጣም አስቀያሚ ነገር ነው ድህነት። ሕፃን ልጅ እርቃኑ ሲሄድ ማየት ሕፃን ልጅ ጫማ ሳያደርግ ሕፃን ልጅ ቁሽሽ ብሎ ሕፃን ልጅ ያለ እናት ያለ አባት፣ ወይ እናት ልጇን በመገብ አቅቷል ማየራበኝ ሲላት ምን ላብላህ ልጄ ብላ ስትጨነቅ ማየት እንዴት አይነት ቶርች ያደርጋል። ድህነት አስቀያሚ ነገር ነው ድህነት በቃ በምንም መልክ በሉት ድህነት አስ ጌጥ አይደለም፣ ድህነት ውበት አይደለም። ይህ ማለት ድሆችን መጥላት አይደለም። ድህነትን ያልኩት ድህነት አስቀያሚ ነገር ነው ብንወደውማ እዛው ሊኖር ነበረ። ድህነት ሸሽተን ይበጣ ነው ብዙዎቻችን። ጌታ ግን ምን ይላቸዋል? ድሀነህ አላቸው። ግን አውቃል ነው ድህነትን አውቃል ነው ግን ምንድን አንተ ባለጠጋ ነህ። ሀሌሉያ፣ ሀሌሉያ፣ ሀሌሉያ። ስለዚህ ጌታ እየተናገረ ያለው የስ ሥጋዊ ድህነት አለብህ፣ ሥጋዊ ጉስቁልና አለብህ፣ የጎደለህ ነገር አለህ ፋይናንሽል ፍሪደም የለህም። በብር በገንዘብ በካዝና የተቀመጠ በወርቅ በብር የሚለካ በልብስ በጌጥ የሚለካ ብልጥግና የለህም። ሀብታም አይደለም፣ ግን ባለጠጋ ነህ። አይሮኒክ ይላል ወይም ደግሞ ተቃርኗዊ አነጋገር ነው የሚናገረው። ድሃነህ ሲል ድና ያለው እንዲህ እንዴት አድርጎ ነው አንድ ድሃ የሆነን ሰው ባለጠጋ ነህ ብንለው መስታወት ላይ ራሱን እየተመለከተ ተመልከቱ ለራሱ የሚሰጠው ዋጋ ዋው። እዚህ ድና ያልነው ክህደት ነው። ጌታ ባለጠጋነ ሲላቸው፣ ኖ ኖ ኖ ኖ ጌታ ሊላቸው የፈለገው ነገር አለ። እዚህ ጋር እንድታየው የሚፈልገኝ የነፍስ ብልጥግና ከስጋ ብልጥግና ይቀድማል። የነፍስ ብልጥግና ከስጋ ብልጥግና ይበልጣል። ክብር ለእግዚአብሔር ይሁን። ብልጥግና ደግሞ ማለት ምን እንዳልሆነ ብቻ ያሳየናል ይሄ ትምህርት፣ የንብረት ብልጥግና ብቻ እንዳልሆነ፣ ጥሩ መኪና መንዳት፣ ጥሩ ልብስ መልበስ፣ ጥሩ መኪና ቤት መያዝ፣ በተመቸው ቦታ መኖር፣ መደላደል ያለ አይደለም፣ እሱ ብቻ አይደለም። ብልጥግና በጌታ ኢንተርፕሬቴሽን በጌታ አተረጓጎም የነፍስ ብልጽግና ከሥጋ ይበልጣል። ነፍሳቸው የበለጸገች ቅዱሳን በሰምርኔስ ነበሩ። ሃሌሉያ! ጌታ የሚላቸው ስ ዩ አር ሪች ይላቸዋል። ስ ዶ ዩ ፖር ድሃ ብትሆንም ሀብታም ነህ ሀብታም ነህ። የነፍስ ብልጽግና አለህ። አካውንት ውስጥ ያለውን ገንዘብ ቆጥሮ አይደለም ባለጠጋ ነህ ያላቸው፣ ውስጣቸው ያለ መንፈሳዊ ብልጽግና በካራክተራቸው ውስጥ ያለ መንፈሳዊ ብልጥግና ከጌታ ጋር ባላቸው ሪሌሽንሽፕ ያላቸው ብልጥግና፣ የእረፍት ብልጥግና፣ የመጽናናት ብልጥግና፣ የሰላም ብልጥግና፣ የደስታ ብልጥግና። ሆ ሃለሉያ ክብር ለእግዚአብሔር ይሆን። ከት ብሎ የሚስቁ በትንሽ በትልቁ የሚስቁ ህዝቦች ያሉት ብዙ ሀገሮች ውስጥ በነገራችን ላይ በጣም በትንሹ በትልቁ አንድ ጊዜ አስታውሳለሁኝ ወደዚህ ወደ ዲላ ነው። ዴላ ነው ምን የሚባል ቦታ ላካ አገልግያዎች ጋር ሄድን ልናገለግልና ስንመለስ፣ አንደኛው ወንድም ይቀልዳል እና ቀልዶ ምን የሚለው ጫማዬ ተቀደዋል እና ውሃ ያስገባል አለ። ከዛ በኋላ እንደዋል አይደለም፣ ሰዎች ሁሉ ጎንበስ ብለው ገብረው የሚያገለግሉት ወደ ታች ማየት ጀመሩ። ከዛ በኋላ አይ ውሃ ብቻ አይደለም፣ አሁን መብራትም ሊያስገባ ነው አለ። እና እንዳለ ያ ዲፕረስ የሚያደርገው ነገር ወደ ሳቅ ለወጡት ችግሩ ላይ ሳቁበት ማለት ነው። እግዚአብሔር ስም የተባረከ እና፣ በጣም ገረበኝ በጣም ገረበኝ። እኛ ብንሆን ጌታ ሆይ እንደ ሰው ፊት ልዋረድ እንዲህ አይነት የተቀደደ ጫማ አድርጌ ብለን ከእግዚአብሔር ጋር ለምን ጣልከኝ ለምን ተውከኝ የምንልበትን ነገር እግዚአብሔር በድኾች መካከል ደስታ ሲያደርገው ትመለከታላቸው። ምን ያልኳቸው ነው የነፍስ ብልጥግና አላቸው። ነፍሳቸው ረክታለች በጌታ በትንሹ ያመሰግናሉ። ሲጸልዩ ረክተው ይነሳሉ። ከጌታ ጋር ያላቸው ሪሌሽንሽፕ ለእነሱ በቃ ትልቅ ዩኒቨርሲቲ ሄደው እንደተማሩ ነው። ትልቅ ዩኒቨርሲቲ ሄደው እንደተማሩ ከጌታ ጋር ያላቸው ሪሌሽንሽፕ ጸልዮ ሲወጡ ቃሉን አንብበው ልክ ድግስ፣ ብዙ ምርኮ እንዳገኘ በቃል ደሳለኝ እንደሚል አቤት ደስታቸው። አገልጋይ ሲያገኙ ደስታቸው ቃሉ ሲማሩ ደስታቸው፣ ሲጸልዩ ደስታቸው፣ ሲዘምሩ ደስታቸው። በሁሉ ቦታ ኢየሱስ ሀብታቸው፣ ውበታቸው ነው። የነፍስ ብልጥግና ምለው የነፍስ ብልጥግና ጌታን የማወቅ ብልጥግና ከስጋ ብልጥግና ይበልጣል። ባለጠጎች ሁሌ ማስታውሰው ሰው አለኝ። ይህን ያህል እኔ እንትን ሰው አይደለሁም። ሴኪላር የሆኑ ነገሮችን ብዙ ጊዜው ስጅም አላይ፣ ጋዜጣ ባለው ሰች ሳገኝ ዜና አከታተላለሁ አልፎ አልፎ እና ምን ምንድነው? ግን አንድ ወቅት ላይ ሮቢን ዊሊያምስ የሚባል ኮሜዲያን እዛ ካሊፎርኒያ ራሱን ገደለ የሚል ነገር ዜና ላይ ወጣ። ያ ሁሉ ህዝብ ያስቅ የነበረ ሰው፣ ያ ሁሉ ህዝብ ያስቅ የነበረ ሰው፣ በጣም ደፋኒየስት ማን ኢን ዘ ወርልድ የተባለ ሰው፣ አስቂኝ ሰው የተባለ ሰው በዲፕሬሽን የሆነ በሽታ እንደ ምንድነው አልትራይተስ ሲሆን ይሄ ነርቭ እንትን የሚያደርግ በሽታ እንዳለበት ሲነገረው ራሱን በራሱ በገመት ታንቆ ነው የተገኘው። የተባሉ የታሊያ ጥንካሬ፣ የውስጥ ብልጥግና ያለው ሰው በመከራ እያለፈ እዚህ ጋ ወንድሙ ታሞ፣ እዚህ ጋ እናቱ ታሞ፣ እዚህ ጋ ሰው ቤት እሷ እየሰራች ውጥረት ውስጥ ሆኖ ጌታን ማምለክ መቻል፣ ይሄ እኮ መንፈሳዊ ብልጥግና ነው። እናንተ በመከራ አልፋችሁ ምናልባት እንደ ሰው የሚታይ የሚብለጨለጭ ነገር የሌላችሁ ውስጣችሁ ግን ከብዙ መከራ የተነሳ ጠንካራ የሆነ ብታገኙ ባታገኙ እንድታመሰግኑ እያደረገ። ወገኖች አንድ ቴ ቪዲዮ ላከችልኝ ከአዲስ አበባ አንድ ቤተ ክርስቲያን ሄጄ በየሁዱ ከበሮ ይዛ ምትዘል አምልኮዋ ላይ ከጫ ከኋላ ጀምራ ምትዘል ሴት ታሪክ አለ። እና ከዚህ በፊት ተናግሬያለሁና በጣም ኢምፕረስ አድርጋኝ አንድ መድረክ ላይ ስለ እሷ ተናገርኩኝ ፓስተሯ ስላለኝ ነው ፓስተሯ እውነተኛ አምልኮ ሆነዋል እሷ ከሰው ቤት ከቤት ቤት እየሄደች ልብስ እያጠበች ነው ምትኖረዋል ነገር ግን በሀሙስ ጸሎት ላይ በእሁድ አምልኮ ላይ ሁሌ ጊዜ እየዘለለች ነው የምታመልከዋል ከልቧ ነው አለ ሰው አለ ሰው የለም ሁሌ አምልኮ ላይ ናት አለ ልብስ እያጠበች የምትኖር ሴት አንዳንዶች በላስቲክ ቤት እያደሩ ፊታቸው ላይ ያለ እረፍትና ደስታ የነፍስ በልጠግና ምላቸው ሱ ድህነት አስቀያሚ ነው። ድህነት አስቀያሚ ነው፣ ግን እግዚአብሔር ውስጣቸውን አበልጥጎታል። በእጃቸው ላይ ጎሏቸው እንዳያጉረመርሙ የሚያደርግ የውስጥ ጉልበት አላቸው። ውስጥ ጉልበት ከሌለው እንደ ሮቢን ዊሊያምስ አካውንት ብር ቤቱ በሚሊየንስ የሚቆጠር ቦት መኪናዎች ሀብቶች፣ ንብረቶች፣ ብልጥግና፣ ዝና እስከ ፍንጫቸው የሞላቸው ሰዎች የውስጥ ጉልበት፣ የነፍስ ብልጥግና ግን የላቸውም። ወገኖች ዛሬ በጌታ በኢየሱስ ክርስቶስ ስብላ አበረታታቸው። ውስጣችሁ በጌታ ነገር ይጠንቀር፣ ውስጣችሁ በጌታ ደሽ ይበለው። ወገኖች ብልጥግና የንብረት ጉዳይ ብቻ አይደለም። ብልጥግና ሰማያዊ ነው። መጽሐፍ ቅዱስ የሚነግረን ነገሮች አሉ ስለ ብልጥግና። በእውነት መራመድ አንዱ የብልጥግና መሰረት ነው። ታማኝነት ትጋት የብልጥግና መሰረት ነው። አስራት መስጠት መዝራት፣ ይሄ የብልጥግና መሰረት ነው። ስጡ ይሰጣችሁለን ይሰጣችሁ፣ የሞላ የተጠቀጠቀ ወገኖች። ታማኞች መሆን ማመን የብልጥግና መሰረቶች ናቸው። መጽሐፍ ቅዱስ የሚያስተምረን ነው የምነግራቸው። ስለዚህ ምን ለማለት ፈልጌ ነው? እግዚአብሔር በሰማያዊ ልጅነት የባረካቸው መንፈሳዊ በረከት ተቀብላችኋለ ዩ አር ኦልሬዲ ብለስድ፣ ባለጠጋ ነህ በክርስቶስ ባለጠጋ ነህ። ክብር ለእግዚአብሔር ይሁን፣ ባለጠጋ ነህ። ስለዚህ ምድራዊ ብልጥግና ብቻ አይደለም የነፍስ ብልጥግና የሚያስፈልጋል። ተመልከቱ ኤፌሶ ምዕራፍ አንድ ላይ ስለሚናገረው የብልጥግና አይነት። እግዚአብሔር በፊቱ ቅዱሳን ነውር የሌለን እንሆን ዘንድ መረጠን፣ ብልጥግና። እግዚአብሔር ልጆች እንድንሆን ወሰደ፣ ብልጥግና። የእግዚአብሔር ልጅ መባል ብልጥግና። እግዚአብሔር በክርስቶስ ደም ዋጀን፣ የኃጢአት ይቅርታ ሰጠን፣ ብልጥግና። ተመልከቱ እግዚአብሔር የፈቃዱን ሚስጢር አስታወቀን። ይህም መንፈሳዊ የነፍስ ብልጥግና ነው። እግዚአብሔር በሉዓላዊ ምርጫው ለክብሩ ምስጋና መረጠ። ይሄም ብልጥግናችን ነው፣ መንፈሳዊ ብልጥግናችን ነው። እግዚአብሔር ተስፋ በተገባው መንፈስ ቅዱስ አተመን። ይሄ መንፈሳዊ ብልጥግናችን ነው። እስካሁን የኮሜርሻል ባንክ እስካሁን የብርሃን ባንክ ስም አልጠራሁም። እስካሁን የጠራሁላችሁ ሰማያዊ ባንካችሁ ውስጥ ያለ የእግዚአብሔር ልጆች ተብላችሁ መጠራት መንፈሳዊ በረከት ነው። ተባርካችኋል። አሌሉያ። የስ ዩ አር ብላሽ